ሰላም እንዳምናላችሁ ተመልካቾቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን።

ሰሞኑ አነጋጋሪ ሆኖ ካለፉት ጉዳዮች ውስጥ አንዱ ስለ አርቲስት ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ እና ባለቤቱ አምለሰት ሙቼ 13ኛ የጋብቻ ማስታወሻ አመታቸው ማክበራቸው ጉዳይ እጅግ በጣም አነጋጋሪ ጉዳይ ሆኖ ነበረ። እንግዲህ እንደምታውቁ አምለሰት ሙቼ እጅግ በጣም ታዋቂ ሞዴል፣ የፊልም ተዋናይ እንደዛም ደግሞ የማስታወቂያ ባለሙያ ነች። ቴዎድሮስ ካሳሁን ደግሞ ቴዲ አፍሮ ደግሞ ብዙዎቻችን ዘፈኖቹ እናውቃለን እዘን ከኢትዮጵያ አልፎ በአፍሪካ ደረጃ እጅግ በጣም ታዋቂና ተወዳጅ አርቲስት ዘፋኝ አቀንቃኝ ነው። ማለትም ከዘፋኝም ያለፈ ደራሲ ነው። የዜማዎችና የ ግጥም ደራሲ ነው። ብዙ ዘፈኖችን ራሱ ይጽፋል፣ ያዘጋጃል። ለብዙዎችም ደግሞ ዘፈን አዘጋጅቱ ዜማና ግጥሙን በማዘጋጀት ሰጥተዋል። እንደዛም ደግሞ ብዙ ዘፈኖቹ ኢትዮጵያ ውስጥ ይደመጣሉ። በተለይ በ1990ዎች ውስጥ እጅግ በጣም ስሙ የገነነ ታዋቂ አርቲስት ነው ማለት ነው። አሁንም ደግሞ አልፎ አልፎ አንዳንድ ስራዎችን ይሰራል። ይህ ማለት አንዳንድ ጊዜ አልፎ አልፎ ነጠላ ዜማዎችን ይለቃል እንደ ዲሮ እንደ ድሮ ባይሆንም ማለት ነው። እንግዲህ ሰሞኑ የነሱ ጉዳይ ማለትም የእሱና የባለቤቱ አስራ ሶስተኛ የጋብቻ ማስታወሻ አመታቸውን ሲያከብሩ እጅግ በጣም ትልቅ ድግስ ነበረ። ብዙ ታዋቂ ሰዎች በሰርጋቸው ላይ ተገኝቷል። ያስተዳደለ የሮባ አይነት እንትን ሉላ ገዙ። ሉላ ገዙ እንግዲህ የእሷ ጓደኛ ነች። ሁለቱም ደግሞ በሞድሊንግ ውስጥ ይተዋወቃሉ። አብሮ ፊልምም ሰርቶ ነበር። ብዙ ማስታወቂያቸውም አብሮ ሰርቷል። የልብ ጓደኛሞች ናቸው። ዘመድም ናቸው ይባላል ከ ይመስለኛል። ታስሮ ነበረ በፖለቲካ ምክንያትም ባለው በተለይ ኢትዮጵያዊነቱ እጅግ በጣም የሚኮራ እና ለኢትዮጵያ ጥልቅ ፍቅር ያለው አርቲስት ሆኖ አብዞቹ ዘፈኖቹም ከፍቅር ዘፈን ያለፉ ሀገራዊ ዘፈኖች ናቸው ስለ ሀገራዊ ታሪኮችን ስለ ኢትዮጵያ ያላት ጀግንነትን ስለ ኢትዮጵያ ምንነትን ማንነትን ለዓለም ማስታወቅ ነበር ብዙ ዘፈኖቹ በአሁን ጊዜ ግን ከፖለቲካ እና ከአንዳንድ ማህበራዊ ሚዲያ መጠቀም እዛ ላይ ብዙም ንቁ አይደለም ብዙ ሀሳብም አይገልጽም ሆኖም ግን ሰዎች እጅግ በጣም ይወዱታል። አሁን ራሱ ለሱ ትልቅ ፍቅር አላቸው ሰዎች ያከብሩታል። እምነትም ደግሞ ተወዳጅና የሚከበር አርቲስት ነው። ከአርቲስትም እየዘለለ እጅግ በጣም የሙዚቃ ልቅ ነው ማለት ይቻላል። ብዙ ዘፈኖቹ ተደምጠው አንዱ የሚጠላ ወይም ደግሞ ለጆሮ የማይመችለም ሁሉም በጣም ጥሩ ናቸው ማለት ነው። እንግዲህ አሁን አርቲስት ቴዎድሮስ ካሳሁንና ባለቤቱ አምለሰት ሙቼ የሶስት ልጆች ቤተሰብ ሆኗል ማለት ነው። እንግዲህ አንድ ወንድ ልጅና ሁለት ሴት ልጆች አሏቸው። ልጆቻቸውም ደግሞ አድገዋል። አሁን ያደጉ ነው፣ የጎረመሱ ነው እንግዲህ እነሱም ሰሞኑ 13ኛ ዓመታቸውን አክብረዋል። ጊዜ ይረብጣል ይገሰግሳል። እንደ ቀልድ 13 ዓመት ቀላል አይደለም። ትንሽ ይመስላል እንጂ እጅግ በጣም ረጅም ነው። እንኳንም እንደዚያ አበቃችሁ ፈጣሪ የቀረ ዘመናችሁን አብራችሁ እንደ አብርሃምና ሳራ የምትባረኩበት አብራችሁ ረጅም ዓመት የምታዩበት የልጅ ልጆች በልጅ ልጅ ልጆች የምትባረኩበት ይሁንላችሁ። ለማለትም እኛ እንወዳለን። እንኳን ለዚህ ያበቃችሁ፣ እንኳን ፈጣሪ ለዚህ ያደረሳችሁ እንላለን።